ዋናው ዋና ዜናው። ዓመታዊ የህገ ልቦና ጸሎት በጥንታዊ የዞን የድባ ድግና ተካሄደም። በምዕራብ ጎንደር የቀጠለው የንጹሃን እገታና ግድያ ንጹሃን ዜጎችን ዋጋ እያስከፈለ መሆኑ ተሰማም። የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ተገልጋዮችን ለከፍተኛ እንግልትና ወጪ እየዳረጋቸው ነው ተባለሙ። ክልሉ አድማ በተና ከሚለው ታጣቂ በተጨማሪ ሰላም አስከባሪ የሚል አዲስ ታጣቂ እያስመረቀ መሆኑን ገለጸም። ሰላም ጤና ይስጥልን፣ ተመልካቾቻችን። በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ዓመታዊ የህገ ልቦና ጸሎት በጥንታዊ የዞኔ የድባ ድግና ተካሄደ። ዛሬ ህዳር 9 ቀን 2018 ዓ.ም ምህረት በጥንታዊ የዞኔ የድባ ድግና ዓመታዊ የህገ ልቦና የቅዳሴ ጸሎት መደረጉን የገለጹልን የስርዓቱ ተሳታፊ ከመዘናዎች ስርዓቱ በህዝቡ ተሳትፎ የአባቶቻችን ትውፊት በጠበቀ መንገድ ዛሬ ጧት በደማቅ ሁኔታ ተከናውኗል ብለዋል። የህገ ልቦናው እምነት የበላይ ጠባቂ ክቡር አማራ ሙሉነ ተገንተው በቡራኬ ጀምረው በቡራኬ ያስፈጸሙት የዘንድሮ ዓመታዊ የቅዳሴ ስርዓት ለአካባቢውና ለሀገር እንዲሁም ለዓለም ሰላም በመለመን ላይ ያተኮረ ነበር ተብሏል። በቅዳሴው ላይ ከተለያዩ አካባቢዎች የተሰበሰቡ ምዕመናን መገኘታቸውን የገለጹልን አንዳንድ ተሳታፊዎች ፈጣሪያችን የደራይ አባቶቻችን ጸሎትና ልመና እንደሰማና እስከ ዛሬ እንደጠበቀን ቀሪውን ዘመን ባርኮና ቀድሶ የልባችን እንዲያሳካልን ከአባቶቻችን ካህናት ጋር ሁነን ጸልየናል ብለዋል። ሰኔ ወር መጨረሻ በይፋ የተዘጋው የገል ቦና ቅዳሴ ስርዓት ካሳለፍነው ጥቅምት 17 ቀን 2018 ዓ ም በኋላ በይፋ ከተከፈተ ጀምሮም በበርካታ ጥንታዊ ድግናዎች ቅዳሴዎች ስርዓታቸውን ጠብቀው በመከናወን ላይ መሆናቸውን የሃይማኖት መሪዎች ገልጸዋል። አምላካችን ይደራ በክረምቱ ዝናብ አማካኝነት ያስጨበጠንን ወራፍሬውን በሰላም አስፈጽሞ ምርታችን ወደ ጎተራ እንድንሰበስበው ይረዳን ዘንድ በየጊዜ ጸሎት መስዋዕቶችን እናቅርባለን ሲሉ ከመዘናዎች ተናግረዋል። የዛሬ ዞን የድባው የጸሎትና ቅዳሴ ስርዓት የተካሄደው የገልቦን አባቶች በአፍሪካ ህብረት የአገር በቀል መሪዎች መድረክ ተገኝተው ራሳቸውንና የወከሉትን ህዝብ አሳውቀው በተመለሱ ማግስት መሆኑ ደስታችን እጥፍና ድርብ አድርጎታል ሲሉ የቅዳሴው ተሳታፊዎች ገልጸዋል። አባቶቻችን ወደ አዲስ አበባ ተጉዘው ተልኳቸውን በሚገባ አሳክተው እንዲመለሱ በማድረግ ሂደት ውስጥ ትልቅ አበርክቶ የነበራችሁና በገንዘብና በሀሳብ የተራዳችሁ አባቶቻችን አምላክ ደራ በሁሉም የህይወታችሁ ዘርፍ ሁሉ አብዝቶ ይባርካችሁ ሲሉ የሃይማኖት አባቶች ምርቃታቸውን አስተላልፈዋል። በምዕራብ ጎንደር የቀጠለው የንጹሐን እገታና ግድያ ንጹሐን ዜጎችን ዋጋ እያስከፈለ መሆኑ ተሰማም። በቀጠናው በተንሰራፋው ውንብድና ምክንያትና ከዚህ ስርዓት አልበኝነት የፖለቲካ ትርፍ ለማግኘት እየሰሩ ባሉት የዞኑና መተማ ወረዳ ጽንፈኛ ባለስልጣናት ዛሬም ንጹሐን ዜጎች ታግተው እየተገደሉ መሆናቸው ተሰምቷል። ባለፈው የታገተችው ወይዘሮ ፈለጎች ነጋ ከበርካታ እገታ በኋላ የማስለቀቂያ ገንዘብ ቢከፈልም ሴትየዋ መገኘት ስላልቻለች ሐኪም ዳንኤል ነጋን እንዳደረጉት ሳይገድሏት እንዳልቀሩ ቤተሰቦቿ ተናግረዋል። በተመሳሳይ ሀብታሙ የተባለ የመቃ ተወላጅ ቅማንት ከታገተ በርካታ ጊዜያት ቢሆንም 600 ሺህ ብር ከፍላቸው አስለቅቁት ተብሎ ስምምነት ከተደረሰ በኋላ ሰው ሙቶ ብናልና ክፍያውን ወደ 1 ሚሊዮን ከፍ አድርጉት ማለታቸውንና ከዛ በኋላ አጋቾች ስልክ ማጥፋታቸውን የመረጃ ምንጮቻችን ገልጸዋል። በቀጠናው እየተደረገ ያለው እገታና ግድያ ተጠናክሮ እንደቀጠለ መሆኑን የገለጹልን የመቃ ቀበሌ ነዋሪዎች በየጊዜው የሚታገተው ሰው ቁጥር እያሻቀበ መሆኑን ተናግረዋል። አሳዛኝ የሆነ እገታው ትዕይንት እንለቃለን ብለው ገንዘብ ከተቀበሉ በኋላ በጭካኔ የሚገድሉት ነው የሚሉት የወረዳው ነዋሪዎች ይህ ነገር በአስቸኳይ መቆም ካልቻለ ብቀላን በቀል እየወለደው የሰው ልጅ እንዳራዊት እየተገደለ መጥፋቱ አልቀረም ሲሉ ስጋታቸውን ገልጸዋል። በምዕራብ ጎንደር ዞን በተለይ ደግሞ በመተማና በገንዷ ከተማ ያለው የንፁሃን እገታና ፖለቲካዊ ሴራ በከተማው ውስጥ በስራ ላይ የተሰማሩ ቅማንቶችን ለከፍተኛ ስጋት መዳረጉ ተነግሯል። የሀኪም ዳንኤል ነጋን ግድያ ተከትሎ በከተማው ያንዣበበው ከፍተኛ ስጋት በርካቶች ስራቸውን ጥለው በመሄድና ባለመሄድ መካከል ሆነው እየተጨነቁ መሆናቸውን የገለጹልን የመረጃ ምንጮቻችን የሚመለከተው የመንግስት አካል ዋስትና መስጠት አለመቻሉ ስጋቶችን ማባባሱን ተናግረዋል ትልቁ ስጋት የመንግስት አካል ነው የሚባለው በተለይ ደግሞ የጸጥታ ዘርፉን የሚመራው ቡድን በዚህ ህገወጥ የገታና ግድያ ተግባር የተሰማራ መሆኑ ነው በከተማው ያሉትን ቅማንቶች ለከፍተኛ ጭንቀት የዳረጋቸው ተብሏል ዳንኤል ነጋ የተባለው የመተማ ሆስፒታል የአይን ሀኪም ከሳምንታት በፊት ከሆስፒታሉ በር በ100 ሜትር ያተላይ ላይ ሁሌ ምግብ ይበላበት በነበረው ቦታም ከምሽቱ አንድ ሰዓት ስድስት የታጠቁ ግለሰቦች ምግብ ቤቱ ድረስ ገብተው አፍነው ሲወስዱት የከተማውም ሆነ ሌላው የጸጥታ ኃይል ዝም ማለቱም ማለቱ በከተማው ውስጥ ለሚኖሩ ቅማንቶች ምንም አይነት ዋስትና እንደሌለው ዋና ማሳያ ነው ሲሉ አስተያየት ሰጪዎች ተናግረዋል። በገንዷ ከተማ በመንግስት ሰራተኝነት ተሰማርተው የሚገኙ የቅማንት ተወላጆች በአሁኑ ሰዓት በቀጠናው ባለው ስርዓት አልበኝነት ምክንያት ማንም አካል ዋስትና ሊሰጣቸው ስለማይችሉ የራሳቸውን ውሳኔ በመወሰን ደህንነታቸው ወደተጠበቀ አካባቢ ቢዛወሩ መልካም ነው ተብሏል። ዝርፊያዎችና እገታዎች በመተማ ወረዳ ብቻ ሳይሆን በቋራ ደራቡ አካባቢም ሰዎች እንደታገቱና እንስሳት እንደተዘረፉ የመረጃ ምንጮቻችን ለጃነው ቁማንት ሚዲያ ተናግረዋል። የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ተገልጋዮችን ለከፍተኛ እንግልትና ወጪ እየዳረጋቸው ነው ተባለው። ሆስፒታሉ በበርካታ ችግሮች በመተብተቡ የጤና አገልግሎት ፈላጊውን ማህበረሰብ ለልዩ ልዩ እንግልቶችና ለከፍተኛ ወጪዎች ዳርጎታል ሲሉ የአገልግሎቱ ተጠቃሚዎች ለጃኖ ቅማንት ሚዲያ ተናግረዋል። በአሁኑ ሰዓት ሆስፒታሉን በአግባቡ የሚቆጣጠረው አካል ባለመኖሩና ከግል ሴክተሩ ጋር በሙስና ገመድ በመተብተቡም ሆስፒታሉ ውስጥ መገኘት የነበረባቸው ተራ መድኃኒቶችና ግብአቶች እንኳን እንዳይኖሩ ተደርጓል ሲሉ የመረጃ ምንጮቻችን ገልጸዋል። በአሁኑ ሰዓት በርካታ የሆስፒታሉ መመርመሪያ መሳሪያዎችና ላብራቶሪዎች ስራ ቁሟል፣ ያሉን አንዳንድ የውስጥ የመረጃ ምንጮቻችን በሆስፒታል ውስጥ የነበረው ኤምአራይ ማሽን ስራ ካቆመ ድፍን አንድ ዓመት ሞልቶታል ብለዋል። የላብራቶሪ አገልግሎቶችን በተመሳሳይ መንገድ ሬጀንቶችና ሌሎች ግብዓቶች ባለመኖራቸው ምክንያት በሆስፒታሉ ውስጥ በሽተኞች አገልግሎት እንዳያገኙ በመሆናቸው ወደ ግል ላብራቶሪ እየተላኩ ለከፍተኛ ወጪ መዳረጋቸው ታውቋል። በሆስፒታል ውስጥ የቀዶ ጥገና አገልግሎት የሚሰጡ አብዛኛው ሐኪሞች የግል ሕክምና ያላቸው ወይም በትርፍ ሰዓት ከግል ሕክምና ተቀጥረው የሚሰሩ በመሆናቸው ለቀዶ ጥገና ወደ ሆስፒታሉ የሚመጡ ህሙማንን አልጋ የለም በሚል ለተንዛዛ ቀጠሮ ከዳረጓቸው በኋላ በሽተኞቹ ሲመራቸው ከሐኪሞች ጋር በመደራደር ወደ ግል ሕክምናቸው ሂደው እንደሚታከሙ ምንጮች ተናግረዋል። በአንድ ወቅት አንድ ግለሰብ በተፈጠረበት የጤና እክል ምክንያት ወደ ሆስፒታሉ መጥቶ ከተመረመረ በኋላ ቀዶ ጥገና እንደሚያስፈልገው ተወስኖለት ቀጠሮ ቢሰጠውም በተባለ ቀጠሮ ቀን ሊሰራለት ባለመቻሉና አልጋ ስለሌለን በሚል ለሌሎች በርካታ ተደጋጋሚ ቀጠሮች ሲዳረግ ከመረመረው ሐኪም ጋር ተነጋግሮ ከመሬት ሽያጭ ያገኛትን አርባ ሺህ ብር ከፍሎ በሆስፒታሉ ጉዳዩን ሲመረምር በነበረው ሐኪም የግል ሐኪም ቤት ተወስዶ ቀዶ ጥገናው እንደተሰራለት የሆስፒታሉ ምንጮች ገልጸዋል። በሆስፒታሉ ለሚስተዋለው የአሰራር ብልሽት እና የአገልግሎት ተጠቃሚው ማህበረሰብ እንግልት የሆስፒታሉንና የዩኒቨርሲቲውን የማኔጅመንት አካል ተጠያቂ የሚያደርጉት አንዳንድ የሆስፒታሉ ሰራተኞች በሆስፒታሉ የመድኃኒቶችና ግብዓቶች እንዲሁም መርጃ ቁሳቁሶች እጥረት የተፈጠረው መንግስት ማቅረብ ስላልቻለ ሳይሆን የተቀናጀ ዝርፊያና ሙስና ስለተንሰራፋ ነው ብለዋል። የመድኃኒትና ሌሎች ግብዓቶች ስርቆት ድሮም የነበረ ቢሆንም እንደዚህ ዘመን በለየለት መንገድ አይካሄድም ነበር የሚሉት የመረጃ ምንጮቻችን ወደ ሆስፒታሉ የሚላኩ መድኃኒቶችና የሕክምና ቁሳቁሶች የሚዘረፉት ከአዲስ አበባ ጀምሮ ነው ሲሉ የዝርፊያውን ሰንሰለት ገልጸዋል። ሆስፒታሉን የሚያስተዳድሩትም ሆኑ በሆስፒታሉ ውስጥ ተቀጥረው የሚሰሩ አንዳንድ የፖለቲካ አጀንዳ ያላቸው ጽንፈኛ ሐኪሞች ከሚፈጽሙት ዝርፊያና ማራቆት በተጨማሪም ከሆስፒታሉ በስውር የሕክምና ቁሳቁሶችንና መድኃኒቶችን እያወጡ በጫካ ላደፈጠው አማጽያን ቡድን እንደሚያስተላልፉ ምንጮች አጋልጠዋል። ሆስፒታሉንና አገልግሎቱን ተጠቅመው በመንግስት ላይ የራሳቸውን ፖለቲካ ለመስራት የሚጥሩ አንዳንድ የሆስፒታሉና የዩኒቨርሲቲው ባለስልጣናት የአገልግሎት ተጠቃሚውን ማህበረሰብ በዚህ መልኩ በማስመረር በመንግስት ላይ እንዲነሳ ለማድረግ እንደሚሰሩም የመረጃ ምንጮቻችን ተናግረዋል። በሙስናና በመንደር ተደራጅተው የጎንደር ዩኒቨርሲቲን እያቆረቆዙት የሚገኙት የእነ ዶክተር አስራት አጸደወይን ቡድን መቀመጫውን አዲስ አበባ አድርጎ ተቋሙን በሪሞት እና በስልክ ብቻ እንደሚያስተዳድረው የገለጹልን የውስጥ ምንጮች ፕሬዚዳንቱ የሚኖረው አዲስ አበባ ሲሆን ለመታየት ብቻ በወር ወይም በሁለት ወራት አንድ ጊዜ ደርሶ እንደሚመለስ ገልጸዋል። ስርቆቱም ሆነ ፖለቲካው ሆስፒታሉን በናጠው ቁጥር ችግር ላይ የወደቀው የአካባቢው አገልግሎት ተጠቃሚ ማህበረሰብ ነው የሚሉ ወገኖች መንግስት የችግሩን አንገብጋቢነት ተመልክቶ አስቸኳይ መፍትሄ እንዲያበጅለት ሲሉ ጠይቀዋል። ዛሬ በሆስፒታሉ የራስ ምታት መድኃኒት እንኳ ማግኘት ቸግሯል፣ የሚሉት የአገልግሎቱ ተጠቃሚዎች ሆስፒታሉ ማቅረብ ያለበትን መድኃኒትና ግብአት ማቅረብ ባለመቻሉ በሃያና ሰላሳ ብር የምንገዛቸውን ጥቃቅን የሕክምና ግብአቶችና መድኃኒቶች ከግል ነጋዴዎች በሺዎች የሚቆጠር ገንዘብ አውጥተን እንድንገዛ ተገደናል ብለዋል። የክልሉ አድማ ብተና ከሚባለው ታጣቂ በተጨማሪ ሰላም አስከባሪ የሚል አዳዲስ ታጣቂ እያስመረቀ መሆኑን ገለጸም። በየጊዜ ስም ለውጥ በማድረግ በመንግስት በጀት ታጣቂ የሚፈለፍለው የአማራ ክልል ምርጥ የቀበሌ 150 ሚሊሻ፣ ጸረ ሽምቅ፣ ሰላም አስከባሪ፣ ልዩ ኃይል፣ ፈጥኖ ደራሽና አድማ ብተና በሚል ህልቆ መሳፍርት የሌለውና ምንም አይነት ህጋዊ መሰረት የሌለው ታጣቂ ሲያስመርቅ ቆይቷል። አሁንም በዚህ ድርጊቱ ቀጥሏል። በተለይም የድሮ ልዩ ኃይል ለስልጣኔ ስጋት ነው በሚል አብይ አህመድ እንዲፈርስ ካደረገውና የተወሰነው ኃይል ወደ መደበኛ የመንግስት ወታደራዊ መዋቅር ከተቀላቀለና አብዛኛው ሸፍቶ ከፈነነ በኋላ በክልሉ በርካታ መደበኛ ያልሆኑ ታጣቂዎች ተፈልፍለዋል። በክልሉ መደበኛውን የመንግስት ጦር በሚገዳደር መልኩ አድማ ብተና በሚል የዳቦ ስም በርካታ ታጣቂ አሰልጥኖ ያስመረቀው የክልሉ ብልጽግና ዛሬ ደግሞ ሰላም አስከባሪ በሚል ከደቡብ ወሎ ዞን የተለያዩ ወረዳዎች የተወጣጡ በርካታ ምልምሎችን በጊንባ ማሰልጠኛ ማዕከል አሰልጥኖ አስመርቋል። በምርቃቱ ላይ በአካባቢ የሚገኘው የአገር መከላከያ ሰራዊት ምክትል አዛዥ ሜጀር ጄኔራል ዘውዱ ሰጣርጌን ጨምሮ በርካታ ካድሬዎች ተገንተዋል። በክልሉ በተፈጠረው ስርዓት አልበኝነት ሽፋን የአማራ ብልጽግና ባለስልጣናት በመንግስት በጀት በተለያየ ስም የሚያስመርቁት ታጣቂ ቡድን የጊዜ ጉዳይ ካልሆነ በስተቀር በመንግስት ላይ አፈሙዙን ያዞራል የሚል አስተያየት የሚሰጡ ወገኖች ከሁለት ዓመታት በፊት በየክልሉ የነበረው ልዩ ኃይል ፍረስ ሲባል በተለይም አማራ ክልል ላይ ምን እንደተፈጠረ ሁሉም ያውቀዋል ሲሉ ስጋታቸውን አስቀምጠዋል። የአማራ ክልል አድማ ብተና፣ ሰላም አስከባሪ፣ ጸረ ሽምቅ፣ ወዘተ በሚል የዳቦ ስም የሚያስመርቀው ገደብ የሌለው ታጣቂ በተደጋጋሚ የመንግስትን ትጥቅና ስንቅ ይዞ ወደ ጫካ ከመግባቱ ባሻገር የመከላከያ ሰራዊቱን መረጃ ጫካ ለሚገኘው ፋኖ በመስጠት መከላከያው በደፈጣ እንዲጠቃ እንዲማረክና ከባድ ኪሳራ እንዲደርስበት ሲያደርግ መቆየቱም አይዘነጋም። በሌላ በኩል ኦህዴድን ገልብጠው ወደ ስልጣን ለመምጣት እያለሙ ያሉት አጠቃላይ የአማራ ሊቃን ክልሉን በማተራመስና ግጭቱን ለማስቆም በሚል ከፍተኛ ቁጥር ያለው ታጣቂ እያስመረቁ የፌዴራሉ ብልጽግና ሲዳከም በጫካ ያለው ፋኖና እነሱ ያስታጠቁትን መንግስታዊ ፋኖ አቀናጅተው ወደ መሀል ሀገር በመግባት ስልጣን ለመጨበጥ ነው የሚሉ ተከራካሪዎች አሉ። ይህን ክርክር የሚያነሱ አካላት የክልሉ መንግስት በተለያዩ ስሞች የሚያስመርቀው ታጣቂ ህግ አስከባሪ ሳይሆን በክልሉ ካለው ፋኖ በላይ ከፍተኛ የብሔር ጥላቻ ያለውና ህገ መንግስቱ አማራውን ጨቁኗል ብሎ እንደሚያምን ይናገራሉ። ቅማንትን ለማጥፋት የተቋቋመው ፋኖ በ2011 ሰኔ 15 የክልሉን ባለሥልጣናት ጨምሮ ዋናውን መስራች ጽንፈኛው አሳምነው ጽዬን በመብላት የጥፋት መንገዱን እንደጀመረው ሁሉም ህጋዊ መሰረት እስከሌለው ድረስ አንድ ቀን ሀገሪቱን ይበልጥ የማትወጣበት ችግር ውስጥ ሊከታት እንደሚችል የበርካቶች ስጋት ሆኖ ቀጥሏል።